እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግቱ። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግቱ። ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አግአዞ ለአዳም። ሰላም እምይእዜሰ ኮነ ፍሥሐ ሰላም። ውድ ኦርቶዶክሳውያን ቤተሰቦቻችን በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እነሆ በዛሬ መርሃ ግብራችን የተገኘንበት አበይት ርዕሰ ጉዳይ እንግዲህ በቅድስት ቤተ ክርስቲያናችን ሊቀ ጳጳስ የሆኑት ብጹዕ አቡነ ገብርኤል በተለያዩ የቤተ ክርስቲያናችን አስተምህሮ በነገረ ማርያም በነገረ ክርስቶስ ዙሪያ ከቅድስት ቤተ ክርስቲያን አስተምህሮ ያፈነገጠና ውጭ የሆነ ትምህርቶችን በተለያየ መንገድ ሲያሰራጩ በተለይ ደግሞ የተለያዩ ውዝግብን ሲፈጥር በነበረው በፍኖተ ጽድቅ በተባለው ሚዲያ ላይ ያሰራጩት በነገረ ክርስቶስ እና በነገረ ማርያም ላይ የሚያጠነጥኑ የክህደት እና የኑፋቄ ትምህርቶች ዙሪያ ላይ ያው በተለያየ የሶሻል ሚዲያና በተለያየ መልኩ ያዳመጣችሁት እና የሰማችሁት መሆኑ ይታወቃል። ታዲያ የተለያዩ የቅድስት ቤተክርስቲያናችን መምህራን በዚህ የክህደት ትምህርት ላይ የሰጡት የተለያዩ ምላሾች ቢኖሩም በዛሬ መርሀ ግብራችን ግን ይዘንላችሁ የቀረብ ነው የአቡነ ገብርኤልን የተለያዩ ትምህርቶችና ኑፋቄ ያለባቸውን የክህደት አስተምሮች ዙሪያ ላይ የሚያጠነጥኑ ቪዲዮዎችን እንዲሁም ደግሞ በዚህ ዙሪያ ላይ የተለያዩ መምህራን በተለያየ መልኩ ትክክል ያልሆነ አስተምሮ እንደሆነ በተለያየ መንገድ ቢያብራሩም ትንሽ ቆምጠጥ ያለ እና የቅዱስ ሲኖዶስም መረር ያለ ውሳኔ መወሰን እንደሚገባው መምህር ዲያቆን ሄኖክ ኃይሌ በሶሻል ሚዲያ በፌስቡክ ገጹ ያጋራውን ጽሁፍ ነው ይዘንላችሁ የቀረብ ነው። በመጨረሻም እንግዲህ አቡነ ገብርኤል የተናገሩትን አንዳንድ ከኦርቶዶክሳዊ አስተምሮ ያፈነገጡ ትምህርቶች የያዙትን ቪዲዮችን ለመረጃ ያክል ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ፣ እንዲሁም ደግሞ ለወዳጅ ዘመዶ ሼር በማድረግ ይህንን እውነታ ለኦርቶዶክሳውያኑ ግልጽ ያደርጉ ዘንድ ለሚመለከታቸውም የቅድስት ቤተክርስቲያን የበላይ አካላት ያደርሱ ዘንድ በልዑል እግዚአብሔር ስም እናሳስባለን። መልካም ቆይታ ይሆንላችሁ። ከላይ ሲጀምር እንዲህ ብሎ ይጀምራል። ሰዎች ማን እንደሆኑ ሲያሳዩህ፣ በመጀመሪያ ቀን እመናቸው ትላለች ማያንጄሎ። ይህን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሀሳቤ ሊቀየር ስላልቻለ እንደ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ነገር ልበል። ፍኖተ ጽድቅ የሚባል ባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ በዘፈን በሚመስል መዝሙር፣ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበት ብሎ ነበረ። ጌታ በወንጌሉ ሀባሃለው ገድላ እየተጋቦ አንስርት በድን ባለበት በዚያ አሞራ ይሰበሰባሉ እንዳለ የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው በሚል ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያስገድደኛል። ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ጊዜውም አሁን ነው። ከኛ ወገነ ወይስ ከሌላው የሚለውን ኢያሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኒ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስተዋል ብለው ያሰቡትን ሁሉ ሲዘባርቁ ቆይተዋል። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ተጀመርን ሰነበትን። ዓይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ በሚል ስጋት የምናያቸው ምዑር ለመባል የቤተ ክርስቲያን ነባር እሴቶችን የሚያጥላሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰንብተዋል። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎ የሚለውን የሉተር ትምህርት ኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋህዶ ቤተ ክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጰጰሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድልም ሊጠቀም ይገባዋል። በሶስተኛው ክፍለ ዘመን ጳውሎስ ሳምሳጢ በአንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆነ በኋላ ነው። ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲት አምላክ የነገረ ድህነ ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያም አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁም አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸውም ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ የተባለበትን መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ሲኖዶስ ቤዛ ሲሆናቸው ማየትም አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ሲል ዲያቆን ሄኖክ ኃይሌ በፌስቡክ ፔጁ ላይ አጋርቷል። እንግዲህ ሌሎችም ብዙ የቤተ ክርስቲያን ሊቃውንተ ቤተ ክርስቲያን በተለያየ መልኩ የተናገሩት ቢሆንም አቡነ ገብርኤል የተናገሩት ያስተማሩት ኦርቶዶክሳዊ አስተምሮን ያልተከተለ ትምህርት ነውና ስህተቱ ሊታረም ይገባል እንላለን። ውድ ቤተሰቦቻችን ከዚህ በመቀጠል በቅዱስ ቤተ ክርስቲያን ላይ የተናገሩትን ያስተማሩትን የስህተት ትምህርቶች እንደሚከተለው እናቀርባለን። መልካም ጊዜ። ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላቸው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 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ስለዚህ፣ ይችን ቤተ ክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘ መጽሐፍ እያሰይ ሰድደ ወያመፅ ዋፋ ወደ እኔ መጣን ወደ ውጭ አላወጣው ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብቶቻችሁ ምንም ያው ይገባቸዋል። ትላንትና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛን መቁራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከአራት ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትን መድረስ አለብን፣ መስበክ አለብን። የቤተ ክርስቲያን ህልውና ወንጌል ነው። ቤተ ክርስቲያን ህልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮው ዳዊት ልብ አምላክ ነው። ደግ ነው። መልካም ነው። የእምነት ሰው ነው በጣም ዳዊት ምንም ነገር አይወጣለትም። እምነቱ ፍጹም ነው። ነገር ግን ያ ልብ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ ሶስት ላይ ስታዩ ምናለ ልጁ ሰለሞን ልጄ ሰውን ጥበበኛ ሁን፣ አዋቂ ሁን፣ በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት፣ ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል አይባልም? ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። በቀኙ የተሰቀለው ፈያታዊ ዘየማንን ታስታውሱታላችሁ? ፈያታዊ ዘየማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረን እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በእውኑ እግዚአብሔርን አትፈራው ምን እኔና እናንተ የሚገባንን ቅጣት ተቀብለናል። ይህ ግን ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው ዓይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና እና ይቅር በላቸው የሚለው ቃል ሌላውን ድርሰት ተረተውት ፍጡር ቤዛ መሆን አይችልም ይግባችሁ። ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግቱ። ዛሬም ኦሪት ላይ ተሸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም ነዘጉና አዎ የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃተ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው ከሱ ውጭ አስታራቂ የለም አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ ስምንት ሰላሳ አራት ምን የሚያከራክር ነገር አለው መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባ ስረይ ሎሙ እስመ ኢያእምሩ ዘይገብሩ አባቶ የሚያደርጉትን አያውቁምና ይቅር በላቸው በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል።